ቀን አንዴ ሰይዳችን ሰለላሁ ዐለይሂ ወሰለም ወደ መስጊድ ለመሄድ የሚጠቀሙበት መንገድ ላይ ጠብቃ ቆሻሻ የምትደፋባቸው አዛውንት ነበረች። ሁልጊዜም ረሱላችን ሰለላሁ ዐለይሂ ወሰለም ምንም አይነት መቆጣትን ሳያሳዩ በዝምታ ያልፋታል። ይህ የተለመደ ተግባር ነው። ከዕለታት በአንድ ቀን ረሱላችን ሰለላሁ ዐለይሂ ወሰለም በመንገድ ሲያልፉ እንደ ወትሮ ቆሻሻ የምትደፋባቸው ሴት አልነበረችም። ከዚያም ረሱላችን ሰለላሁ ዐለይሂ ወሰለም ቦታው ላይ ቆመው ስለ ጤንነቷ ጎረቤቷን ጠየቁ። ጎረቤቷም ታማ ያልጋ ቁራኛ እንደሆነች ነገራቸው። ረሱላችንም ሰለላሁ ዐለይሂ ወሰለም ፈቀድ አዛውንቷ በመሄድ ለመግባት ፈቃድም ጠየቁ። ሲፈቀድላቸውም ገቡ። ከዚያም አዛውንቷም ረሱላችንን ሶለላሁ ዐለይሂ ወሰለም ስትመለከታቸው አቅሜ ሲደክምና በሽታ ሲጥለኝ ልትበቀለኝ መጣህ አለቻቸው። ረሱላችን ሶለላሁ ዐለይሂ ወሰለም የመጡት ለበቀል ሳይሆን መታመሟን ሲሰሙ የሚያስፈልጋት ነገር ካለ ያሟሉላት እንደሆነ ነገሩ። አዛውንቷም በመገረም ማውራት አቃታት። ከዚያም እንዲህ አለቻቸው፣ አንተ የአላህ መልክተኛ መሆንህና አላህ ጌታ መሆኑን እመሰክራለሁ በማለት ሻሃዳ ያዘች። አጂብ ሰሉ አለረሱል ላላህ ብለን